በዛ ያሉ ክለቦች ለዋንጫ ፉክክር እያደረጉበት የሚገኘው የዘንድሮ የኢትዮጵያ ፕሪምየር ሊግ በሐዋሳ ከተማ እየተደረገ ይገኛል። በርካታ ወጣት ተጫዋቾችን በስብስብ ውስጥ የያዘው የኢትዮጵያ ቡና እግር ኳስ ክለብ የሊጉን ዋንጫ የማሸነፍ እድል ካላቸው ክለቦች መካከል ይገኝበታል። የዘንድሮው የሊግ ውድድር ተገማች አይደለም፣ ብርቱ ፉክክር የሚታይበት ነው የሚሉት አሰልጣኝ ነጻነት ክብሬ ቡድናቸው ከጨዋታ ጨዋታ በመሻሻል ላይ እንደሚገኝ ይገልጻሉ። ፕሪምየር ሊጉ ተገማች አይደለም። በጣም ከባድ ነው የዘንድሮ ውድድር ከባድ ውድድር ነው። ከታችም ከላይም ቅርብ ነው። ለሁለቱም ቅርብ የሆነ ውድድር ነው። እንዲህ ነው ብለህ የምትገምተው አይደለም። የዕለት ፐርፎርማንስ ነው ብዙ ጊዜ ልዩነት እየፈጠረ ያለው እና በጣም አስቸጋሪ ነው። አንድ ቲም ነው ዋንጫ የሚበላው። ነገር ግን ከሊጉ የሚወርደው ቡድን አራት ነው እና ያ ነገር ምናልባት አስቸጋሪ አድርጎታል ብዬ አስባለሁ። ቡድናችን በጥሩ ሪትም ላይ እየመጣልን ያለው እና ከሞላ ጎደል ስንጀምር አካባቢ በተወሰነ ተቸግረን ነበር። ነገር ግን ያለፉትን ጨዋታዎች ላይ እንደ ቡድን በተለይ በመከላከል ረገድ ብዙ ጎል የሚቆጠርብን ቡድን አይደለም። በዛ ረገድ ጥሩ ሆነን የተሻለ ነጥቦችን ይዘን ጥሩ ደረጃ ላይ ይዘናል። እንደ ቡድን በጋራ ጥሩ እንቅስቃሴ እያደረግን ነው፣ የሚሉት የክለቡ ተጫዋቾች በቀሪ ጨዋታዎች የተሻለ ውጤት ለማምጣት እንደሚሰሩ ተናግረዋል። ማንኛውም ክለብ የሚዘጋጀው ለትልቅ ነገር ነው፣ ለዋንጫ ነው የሚዘጋጀው እኛም ደግሞ ጥሩ ዝግጅት እያደረግን ነው። የተሻለ ነገር እናደርጋለን ብዬ አስባለሁ። ምክንያቱም ከፊት ለፊታችን ያለን ጨዋታ እያሸነፍን ከሄድን ዋንጫውን ማናነሳበት ምንም ምክንያት የለም። የቡድን አንድነታችን፣ ህብረታችን በጣም ጠንካራ ነው። ቲሙም ጋር ያለው ደጋፊውም በጣም ይደግፈናል፣ ከጎናችን ነው። ሁሉም አመራሩም ከጎናችን ነው። ስለዚህ የተሻለ ነገር እናደርጋለን ብዬ አስባለሁ። ዘንድሮ ማለት አ እንደ ስብስባቸውም ያ ብዙም አልጠበቅንም አሁን ላይ ግን ጥሩ ነው። ማለት አዲስ ቲም የተሰራው ወጣቶች ናቸው። በጣም ከጊዜ ጊዜ እየተሻሻልንና እየተቀናጀን እየመጣን ነው። ያው እንፎካከራለን ብዬ አስባለሁ። ዘንድሮ እንደምታውቁት ጥሩ እንቅስቃሴ እያሳየን ነው። ቲማችን አሁን ላይ ያለበት ደረጃ በጣም ጥሩ የሚባል ደረጃ ላይ ነው ያለው። ማንም እንደሚፈልገው ዋንጫ ለመብላት ነው እየጩት ነው ያለ ነው ያው ከፈጣሪ ጋር እናሳካለን ብለን እናስባለን። የእያንዳንዱን ጨዋታ ነው ትኩረት የምናደርገው። ዝግጅታችን በጣም አሪፍ ነው። ኮቹ በሚሰጠን መሰረት በጣም እየተዘጋጀን ነው። እንደ ቲም እንደ ቡድን ስ እዚህ ጋር የምታየው ወጣት ነው አብዛኛው እና በመግባባት በህብረት አንድ ላይ እየሰራ ነው። እንዲህ እግዚአብሔር ከፈቀደ ጥሩ ነገር እናደርጋለን ብለን እናስባለን። ቡድኑ በወጣቶች መገንባቱ የተሻለ ድል መፍጠሩን የሚናገሩት አሰልጣኙ በየጊዜው የሚታየውን ለውጥ በማስቀጠል ክለቡን ውጤታማ ለማድረግ መዘጋጀታቸውን ተናግረዋል። ወጣቲ መሆኑ ታታሪ ነው። ሁሉም ሜዳ ላይ ከኳስ ውጭም ከኳስ ጋር ታታሪ ነው እና እንደፈለጉ መርወጥ ይችላሉ። እንደፈለጉ መጫወት ይችላሉ። የምንጫወትበትን መንገድ ለእነሱ ማሳየት ነው እና ከኛ የሚጠበቀው የምትላቸውን ነገር ይሰማሉ። ሜዳ ላይ ያንን ነገር ለመተግበር ጥረት ያደርጋሉ። እንደ ቡድን የመጣን ያለንበት ለውጥ አለ። ጥሩ የሆነን የመጣ ነው። ቢያንስ አሁን ቶፕ ስሪ ውስጥ ነው ያለነው። የነበረን ጠንካራ ነገር አስቀጥለን እንደ እግዚአብሔር ፍቃድ ቢያንስ ጥሩ እዚያው ያለንበት አካባቢ ጋር ጥሩ ተፎካካሪ የሆነን ኢትዮጵያ ቡናን የሚመጥን አይነት ውጤት ለማምጣት እየሰራ ነው። ውድድሮች በሚደረጉባቸው ቦታዎች ሁሉ ተንቀሳቅሶ የሚደግፋቸውን ደጋፊ የሚመጥን ውጤት ለማስመዝገብ እንደሚጠሩ የሚገልጹት የቡድኑ አባላት ደጋፊዎች በቀጣይም እንዲያበረታቷቸው ጥሪ አቅርበዋል። ደጋፊ ሁሌ በመጥፎም ሰዓት በጥሩም ሰዓት ሁሌ ከኛ ጋር ነው ያለው፣ ይደግፈናል በምንሸነፍም ሰዓት ስናሸንፍም ሁሌ አብሮን ነው ያለው። ምናልባት ከኛ ነው የቀረበ የማስበው። እና ምናልባት ለኢትዮጵያ ቡና ደጋፊ የኢትዮጵያ እግር ኳስ አንዱ ውበት ነው እና ለዚህ ደጋፊ ፈጣሪ ፈቅዶ ቢያንስ አንድ ደስታ መስጠት የምንችል እንደኛ እንደ ቡድን አባል እንደ አሰልጣኝ ያንን እንመኛለን። ከደጋፊው የሚቀር ነገር የለም። እኛ ከኛ የሚቀረውን ግን በተቻለ አቅም አርመን ለደጋፊ ለመስጠት እንጥራለን። ያው ደጋፊው ሁሌም ከኛ ጋር እንደሆነ ግልጽ ነው። ያው ከዚህ በተሻለ ደግሞ በደንብ ሞቲቬሽን ቢያደርጉን እኛም የተሻለ ነገር እናደርጋለን ብለን እናስባለን።